ሃይሊ ጉቢ ቮልካኖ ስ 14 ኪሜ በኢትዮጵያ የተከሰተው የሃይሊ ጉቢ እሳተ ገሞራ ታላቅ ፍንዳታ። ኢትዮጵያ በብዙ መንገድ የተለየች አገር ናት። ስሟ በክፉን በደግም አለቅጥ የሚነሳ ሀገር እንደ ኢትዮጵያ ያለ አይመስልም። የጦርነት፣ የቸነፈር፣ የደህንነት ነገር ሲነሳ ኢትዮጵያ ክፍት ትገኛለች። የሥልጣኔ፣ የታሪክ የባህል ጉዳይ ከተነሳም ኢትዮጵያ ከፊት ነች። ይህም በሳይንሱ በሃይማኖቱም በሌላውም በሌላውም ይጠቀሳል። ሳይንሱ የሰው ልጅ መገኛ ኢትዮጵያን ያደርገዋል። በሃይማኖቱም ትልቅ ስፍራ ይዛ ትገኛለች። ሁለቱ ታላላቅ ሃይማኖቶች እስላምና ክርስትና ይህንን ይመሰክራሉ። የእስልምና ሃይማኖት በቀደመውን ዘመን የገጠመውን ፈተና ኢትዮጵያ ከጎኑ ተሰልፋ እንዲያልፈው አግዛለች። ክርስትናም እንዲሁ ነው። በሌላው ዓለም በሚሳደድበት ጊዜ ኢትዮጵያ ግን እጇን ዘርግታ ተቀብለዋለች። የኢትዮጵያ ነገር በዚህ ብቻ የሚገለጽ አይደለም። ሀገረ መንግስትነትን በመመስረት ለሺህ ዓመታት የዘለቀች ኢትዮጵያ ብቻ እንደሆነች የታሪክ ድርሳናት አስፍረውት ይገኛሉ። እንኳን ሊደረግ ሊታሰብ የማይችለውን የነጭ ኢምፔሪያሊዝም መስፋፋትን በመግታት ብቸኛዋ ሀገር አሁንም ኢትዮጵያ ናት። ሰለጠነ የሚባለውን የአውሮፓ ተስፋፊ ኃይል በጦር በጎራዴ ያንበረከከች ብቸኛዋ ጥቁር ሀገር የኢትዮጵያ ናት። ኢትዮጵያ ባለብዙ ውሴት አገር ናት። ማህበራዊ ሃይማኖታዊ ተፈጥሯዊ የእነዚህ ሁሉ የሚታዩና የማይታዩ ሀብቶች ባለቤት ናት በወንዞቿ ብዛት በአየሯ ማማር በጂኦግራፊ አቀማመጧ በብዙ የተለየች ሀገር ያደርጋታል ይህን ተፈጥሮዋን ተከትሎ የሚከሰተው ነገር ገራሚም አነጋጋሪም ነው ከኢትዮጵያ ተነሳ የተባለው ንፋስ በሌላ ቦታ ስንት ትርምስ ይፈጥራል ከኢትዮጵያ የሚነሳ ውሃ ዓለምን ሁለት ጎራ ከፍሎ ያሟግታል የኢትዮጵያ ድንበርተኛ የሆነው ቀይ ባሕር የዓለም ጉሮሮ ሆኖ ዓለምን ጉሮሮ ለጉሮሮ ያተናንቃል። ከኢትዮጵያ የሚነሳው እሳተ ገሞራም ዓለምን ያሸብራል። ባለፉት ሁለትና ሦስት አስርተ ዓመታት መነሻውን ከዚህችው ኢትዮጵያ ያደረገ የተፈጥሮ አደጋ የምዕራቡን ዓለም ሲንጠው ቆይቷል። ከዳሽን ተራራማ ቦታዎች መነሻውን ያደረገ የነፋስ ማዕበል መዳረሻውን በምዕራብ ሀገራት በማድረግ ብዙ ጥፋትን አስከትሏል። ሄሪኬንና ሌሎችም የሚጠቀሱ ናቸው። አሁን ደግሞ ፊቱን ወደ ምስራቁ ዓለም ያደረገ የሚመስል የተፈጥሮ አደጋ ከዚቹ ከኢትዮጵያ ተነስቷል። ዝርዝር አድርገን እናየዋለን። የሳሎን ዓለም ወዳጆች ባለፈው እሁድ ጠዋት ከአፋር ምድር ፈንቅሎ የወጣው እሳተ ጎመራ ፊቱን ወደ ምስራቅ በማዞር የመካከለኛው ምስራቅ አገራትን አዳርሶ ሶ ህንድን ውዥንብር ውስጥ ከቶ ቻይናንና ሌሎችንም መጣሁላችሁ እያላቸው ይገኛል። ከኢትዮጵያ አፋር ክልል ከዳንክል ጥልቅ ሸለቆ ውስጥ በፈነዳው እሳተ ጎመራ አማካኝነት የተነሳው የአመድ ጭስ አወዛጋቢውን የቀይ ባህር ክልል በማለፍ ኦማንን ተሻግሮ የመንን በጭስ አልብሶ መዳረሻውን ለጊዜው ወደ ሩቅ ምሥራቅ ህንድ ማድረጉ እየተዘገበ ይገኛል። የህንድ የሚትሪዮሎጂ መሥሪያ ቤት ለዚህ ምስክርነቱን የሰጠ ሲሆን አመዱ በታየባቸው አካባቢዎችም የአውሮፕላን በረራዎች እንዲቋረጡ በመደረጉ በርከት ያሉ በረራዎች መስተጓጎላቸው ተዘግበዋል። ለበርካታ ሺህ ዓመታት ሳይፈረዳ የቆየው የኢትዮጵያው ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እውር ጠዋት ነበር። ፍንዳታውን ተከትሎም ግዙፍ የጭስ አመድ ወደ ሰማይ በመውጣት አካባቢውን የቀን ጨለማ አልብሶት እንደነበረም በቦታው የነበሩ የአይን እማኞች ተናግረዋል። የእሳተ ገሞራው አመድ የሚያለብሰው ጨለማና ደመናው ጥቃቅን ብናኝ ያሉት ሲሆን ፍንዳታውን ተከትሎም በከፍተኛ ሁኔታ ወደ አየር ላይ ተሰራጭቷል። ይህም የአውሮፕላን ሞተሮችን የሚያበላሽ የአየር ጣቢያዎችን አየር የሚበከል እንዲሁም እይታን በከፍተኛ ሁኔታ በመጋረድ ለበለጠ አደጋ ተጋላጭ ያደርገዋል። በእሳተ ጎመራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አለመታወቁን ባለሙያዎች እየተናገሩም ይገኛሉ። በሕንድ ብቻ የተከሰተው የጭስ መጠን አካባቢውን ከባህር ጠለል በላይ ከ8.5 ኪሎ ሜትር እስከ 15 ኪሎ ሜትር በሚገኝ ከፍታ እንደሸፈነው የህንድ ሚቴዎሮሎጂ መስሪያ ቤት ዋና ዲሬክተር ሙርቲውን ጃይ ሞሃብትራ መናገራቸው ተጠቅሷል። ባለፈው ክፍለ ዘመን የአፍሪካ አህጉር ካየቻቸው ትላልቅ ፍንዳታዎች አንዱ የሆነው ያልተጠበቀ ታላቅ እሳተ ገሞራ ከቀናት በፊት ነበር። በኢትዮጵያ የተከሰተው ይህ አዲስ ፍንዳታ እሁድ ዕለት በአካባቢው ሰዓት አቆጣጠር ከጠዋቱ ሁለት ሰዓት ከአርባ ገደማ በአፍሪካ የሞት ሸለቆ ተብሎ በሚጠራው ከባህር ወለል በታች ባለው የደናክል ጥልቅ ቦታ ውስጥ ተከስቷል። በተለይም እስካሁን ድረስ አንድም የታወቀ ታሪካዊ ፍንዳታ ባልነበረው ኃይሊ ጉቢ እሳተ ገሞራ ፍንዳታው ተጀምሯል። ቀልጦ የነበረው ዓለት የገጽታውን ቅርፊት ሰብሮ ሲወጣ ኃይለኛ ፍንዳታም ተከስቷል። ይህም እስከ 14 ኪሎ ሜትር ከፍታ ላይ የደረሰ ቀጣይነት ያለው ግዙፍ የእሳት ገሞራ የጭስ ጉም እንዲፈጠር አድርጎታል። ይህ የፍንዳታ የጭስ ጉም ወደ ምስራቅ እየተጓዘ ሲሄድ በስፋት አድጎ አንድ አገርን ያህል ቦታ የሚሸፍን ሲሆን በአንዳንድ ቦታዎች ደግሞ ከፍ ብሎ እስከ 20 ኪሎ ሜትር ደርሷል። የፍንዳታው ጥንካሬ በፍንዳታው ምክንያት የወጡት ከፍተኛ መጠን ያላቸው ቁሳቁሶች በጣም ከበድ ያሉ ከመሆናቸው የተነሳ በሞቃታማው ከባቢ አየር ወደ ላይ መውጣት አልቻሉም። በዚህም ምክንያት ወደ መሬት ተንሸራትተዋል። የሁኔታ ከፍተኛ ፍጥነት ያላቸው የፕሮክላስቲክ ፍሰቶች ተከታታይ ሰንሰለቶች እንዲፈጠር ያደረገ ሲሆን የኃይሌ ጉቢ እሳተ ገሞራ በመሬት አቀማመጥ ምክንያት በተለይ ወደ ሰሜኑ በፍጥነት ተንቀሳቅሷል። እነዚህ ፍሰቶች ከእሳተ ገሞራው ጫፍ ምን ያህል ርቀት እንደሄዱ በትክክል ማወቅ አስቸጋሪ ቢሆንም የመጀመሪያው ምልክቶች እንደሚያሳዩት ቢያንስ 6 ኪሎ ሜትር ርቀት ላይ የደረሱ ሲሆን እስከ 14.2 ስኩዌር ኪሎ ሜትር የሚሸፍን ቦታን ሊያካልሉም ይችላሉ። እንደ ድል ሆኖ በዚህ ባዶ ላቫማ አለት ላይ በተሸፈነው የእሳተ ገሞራ መልክዓ ምድር ላይ ማንም አይኖርም። በአቅራቢያው ባሉ አንዳንድ ማኅበረሰቦች ላይ አመዱ አሁንም እየወደቀ ሲሆን በአንዳንድ ቦታዎች የማየት ችሎታቸውን ከ30 ሜትር በታች እስከሚያደርግ ድረስ ከፍተኛ መጠን አለው። በእነዚህ አካባቢዎች ያለ ማንኛውም ሰው የመከላከያ ጭንብል ወይንም ማስክ እንዲያደርግ በባለሙያዎች ይመከራል። ይህ ፍንዳታም ወደ 33,000 ሜትሪክ ቶን ሰልፈር ዳይኦክሳይድ የሚጠጋ ጋዝ እንዲፈጠር አድርጓል። ይህ ደግሞ በወጣው የላቫ አይነት ላይ ተመስርቶ ከ0.08 እስከ 0.14 ኪዩቢክ ኪሎ ሜትር የሚሆን የአመድ መጠን የሚያመለክት ነው። የፍንዳታ በሳተ ጉምራ ፍንዳታ ጥንካሬ መለኪያ ቮልካኒክ ኤክስፕሎሲቭ ኢንዴክስ ቪኢአይ ላይ ከፍተኛ ቪኢአይ ሶስት ወይም ዝቅተኛው ቪኢአይ አራት ሊሆን እንደሚችል ተገምቷል። ፍንዳታው አንድ ቀጣይነት ያለው ፍንዳታ ሳይሆን ይልቁንም በርካታ ትላልቅ ፍንዳታዎች በመካከላቸው ደካማ ቀጣይነት ያለው አመድ ልቀቶች ነበሩ። የፍንዳታው ዳራና መንስኤ፣ ይህ ፍንዳታ ያልተጠበቀ ቢሆንም ሙሉ በሙሉ ከሰማይ ወርዶ የመጣ ግን አልነበረም። በሰሜን የሚገኘው ኤርታሌ ሽፍን እሳተ ገሞራ ከ60 ዓመታት በላይ የለማቋረጥ የዘለቀ የላቫ ሐይቅ ነበረው። ይህም ማለት እሳተ ገሞራው በዚያው ጊዜ ሁሉ እየፈነዳ ነበር ማለት ነው። ሆኖም በሐምሌ ወር 2017 መጀመሪያ ላይ የሆነ ነገር ተቀየረ። ከፍተኛ መጠን ያለው ማግማ ወደ ደቡብ ምስራቅ በመፍሰሱ የሁለቱም የላቫ ሐይቅ ያደረባቸው ጫፍ ጉድጓዶች በመቶዎች በሚቆጠሩ ሜትሮች ወደታች እንዲሰምጡ አደረገ። ይህን ተከትሎ አጭር የጎን ፍንዳታ ተከሰተ። ማግባ እንደገባበት በሚገምቱት ቦታዎች ላይ የመሬት ስንጥቆችና ጋዝ በሚወጣባቸው ቀዳዳዎች በመፈጠራቸው ስንጥቆቹ እስከ አርባ ኪሎ ሜትር ርቀት ድረስ ወደ ደቡብ ምስራቅ ተንሰራፍተዋል። በዚህ ምንም ነገር ባይመጣም በኃይሌ ጉቢ እሳተ ጎመራ ዋና መተንፈሻ ላይ የጋዝ ልቀትንና ከፍተኛ ሙቀትን በግልጽ ጨምሯል። እነዚህ የጋዝ ልቀቶች ደጋግመው እየታዩና እየጠፉ ነበር እና ወደ ኋላ መለስ ተብለው ሲታዩ ይህ በባዛልቲክ ማግማ ሰርጎ መግባት ብቻ የተከሰተ አይመስልም። ባለፉት ወራት ውስጥ ይህ የባዛልት ማግማ ከዚህ ቀደም ከማይታወቅ ነገር ግን ቀድሞ ከነበረ ጥልቀት የሌለው ትራይካይት ማግማ አካል ጋር እንደተገናኘ ይገመታል። ሁለቱ ማግማዎች ተቀላቅለዋል። በዚህም ምክንያት የመጨረሻው ውጤት ከዋናው ትራይካይት አንጻር የልቀት መጠኑ እንዲቀንስ አድርጎታል። ግፊትም እየጨመረ ሄደ። በመጨረሻም በትልቅ ፍንዳታ ወደ ላይ ተለቀቀ። ይህ ፍንዳታ በከፍተኛ ደረጃ ለረጅም ጊዜ ለሚፈስ ላቫ ፍሰት መንገድ ሊከፍት ይችላል። እናም በቀላሉ ለሳምንታት ወይንም ለወራት ሊቀጥል ይችላል፣ ምንም እንኳን ይህ እርግጠኛ ባይኮንም። ይህንን ጉዳይ አስመልክቶ የጂኦግራፊውን ሳይንቲስት ፕሮፌሰር ጁልየት ቢግስ አልጀዚራ አነጋግሮ ነበር። ስለ ክስተቱም እንዲህ አብራርተዋል። አልጀዚራ ፕሮፌሰሩን ይጠይቃቸዋል። ሀይሊ ጉቢ ለ12000 ዓመታት ያህል ጸጥ ብሎ እንደነበረ ይነገራል። ከዚህ ሁሉ ረጅም ጊዜ በኋላ ፍንዳታው ምን ሊያስነሳ ቻለ? ፕሮፌሰሩ ይመልሳሉ። ይህ በጣም ጥሩ ጥያቄ ነው። የመጀመሪያው ጥያቄ በትክክል ለ12000 ዓመታት ተኝቶ ቆይቷል ወይ የሚለው ነው። ምንም የተመዘገበ ፍንዳታ የለንም፣ ነገር ግን እንዳልፈነዳ አያመለክትም። የእሳተ ገሞራውን የሳተላይት ምስሎች ከተመለከቱ ብዙ አዲስ የሚመስሉ የላቫ ፍሰቶች አሉ። ስለዚህ በቅርቡ ፍንዳታዎች ተከስተው ሊሆን ይችላል። እኛ ግን እነዚያን የሚመዘግቡ ሳይንሳዊ መረጃ አይኑረን እንጂ በዚህ የዓለም ክፍል ያልተለመደ ነገር አይደለም። ሆኖም ይህን ምን ሊያስነሳው እንደሚችል አንዳንድ ግምቶች አሉን። ጎረቤቱ የሆነው ኤርታ አሌ የተባለው እሳተ ገሞራ ያለማቋረጥ ንቁ ነው። ላቫ ሐይቅ ያለው ሲሆን ለመጨረሻ ጊዜ የፈነዳው በሐምሌ ወር ነው። በዚያን ጊዜ ከእርሰ ምድር ውስጥ ማግማ እየተንቀሳቀሰ በእርግጥም ከኃይሌ ጉቢ በታች አልፎ ወደ ደቡብ ቀጥሎ እንደነበረ አይተናል። ስለዚህ የዚህ ፍንዳታ መንስኤ ከእርሰ ምድር የማግማ ሰርጎ መግባት ወይም ማግማ ኢንትሩዥን ጋር የተያያዘ ነው ብለን እናስባለን። መልካም ፕሮፌሰር ይላል አልጀዚራ፣ ሌላኛውን ጥያቄ ሲያነሳ የአመድ ጭስ አመዱ እስከ 14 ኪሎ ሜትር ከፍታ ላይ ደርሷል። ይህ ፍንዳታው ምን ያህል ከባድ እንደነበረና ምን ያህል አደገኛ ሊሆን እንደሚችል ምን ይነግረናል መልካም ይላሉ ፕሮፌሰር ጁልየት ቢግስ አዎ ይህ በእርግጥ ከባድ የሆነ ፍንዳታ ነው የ14 ኪሎ ሜትር ከፍታ ፍንዳታው በጀመረባቸው የመጀመሪያዎቹ ጥቂት ሰዓታት ውስጥ በጣም ፈጣንና ከፍተኛ መጠን ያለው የፍንዳታ ምጣኔ እንደነበር ያመለክታል በእርግጥም በአቅራቢያው መገኘት በጣም አደገኛ ይሆን ነበር አልጀዚራ ይቀጥላል ሪፖርቶች በፍንዳታው ወቅት ከፍተኛ መጠን ያለው ሰልፈር ዳይኦክሳይድ እንደተለቀቀ ጠቅሷል። ይህ ምን ያህል አስፈላጊ ነው እና የዚህ ጋዝ በከባቢ አየር ወይንም በጤና ላይ ሊያስከትል የሚችለው ውጤት ምን ያህል ፕሮፌሰር? ምን መሰለም ሰልፈር ዳይኦክሳይድ የምንከታተለው ዋናው የእሳት ገሞራ ጋዝ ነው። ምክንያቱንም ለመከታተል በጣም ቀላል ስለሆነ ነው። በመሠረታዊ ከባቢ አየር ውስጥ ብዙ ስለማይገኝ በቀላሉ ጎልቶ ይታያል። ነገር ግን በእርግጥ ውሃ፣ ካርቦን ዳይኦክሳይድና ሌሎች ለመለካት የሚከብዱ ብዙ ጋዞች ይለቀቁ ይሆናል። ሳልፈር ዳይኦክሳይድ የምንከታተለው ጋዝ ቢሆንም ከሰው ጤና አንጻር ዋነኛው ስጋት ግን አመዱ ነው። አመዱ ለአቪዬሽን ችግር ከመሆኑ ባሻገር በአካባቢው ላሉ ሰዎችም ችግር ነው። ለዚያም ነው የፊት ጭምብል እንዲያደርጉ ማስጠንቀቂያዎች የወጡት። አልጀዚራ አሁንም ሌላ ጥያቄ ያነሳል። ፕሮፌሰር ከዚህ ፍንዳታ ስለተነሳው አመድ ያለውን ስጋት ትንሽ ተጨማሪ እንገሩን። ወደ የመን ኦማን፣ አልፎ ተርፎም እስከ ህንድና ፓኪስታን ድረስ መጓዙን እናውቃለን። ይህ በአቪዬሽን ደህንነትና በአየር ጥራት ላይ ምን ማለት ሊሆን ይችላል? ፕሮፌሰር ጂሊያት ቢክስ ይቀጥላሉ። በአውሮፕላኖች ላይ ያለው የአመድ ተጽዕኖ ከአሁን በፊት ወይም ከአስራ አምስት ዓመት በፊት ከአይስላንዱ ፍንዳታ በኋላ በጥሩ ሁኔታ ተጠንቷል። ዋናው ምክር በረራዎች በተቻለ መጠን አመድን እንዲያስወግዱ ነው። እንደነገርኩህ አውሮፕላኖችን ለማስወገድ መንገዳቸውን ይለውጣሉ፣ ወይንም ደግሞ ይሰርዛሉ። በዚህ ሁኔታ ፍንዳታው አሁን ጋብ ያለ ይመስላል። በቅርብ ጊዜ በተነሱ የሳተላይት ምስሎች የተስፋፋውን ጉድጓድና ክፍተቶቹን ማየት እንችላለን። ነገር ግን የቀጠለ የፍንዳታ አመድ የለም። ስለዚህ በዚህ ሰዓት ተጨማሪ አመድ እየወጣ እንዳልሆነ እናስባለን። አሁን ላይ ዋናው ጥያቄ ሌላ የእንቅስቃሴ ምት ይኖራል ወይስ ይህ የመጨረሻው ነው የሚለው ነው። ባለሙያው ይህን ብለዋል ፕሮፌሰሩ። የእኛም ምኞት ለጊዜው ጸጥ ያለው የኃይሌ ጉቢ እሳተ ገሞራ በዚያው እንዲያስቀረው ኢትዮጵያም ሆነች የቅርብ ሩቅ ጎረቤት ሰላም እንዲያገኝ ነው። ፈጣሪ ደጉን ጊዜ ያምጣልን። የሳሎን ዓለም ቤተሰቦች